ስምንት ጤናማ የወንድ የዘርፍሬ እና የመራባት ምልክቶች ጤናማ የወንድ የዘርፍሬ ስፔርም ከፍተኛ መጠን ያለው ሲሆን በአንድ ሚሊ ሊትር ከአስራ አምስት ሚሊየን በላይ ሲሆን አርባ በመቶ የሚሆኑት በንቃት የሚንቀሳቀሱበት ሲሆን ይህም ጥሩ እንቅስቃሴ ነው አራት በመቶ መደበኛው ሞርፎሎጂ ቅርጽና መጠን ጤናማ የወንድ የዘር ፍሬ እና በቂ የወንድ የዘር መጠን ያለው ሚዛናዊ ፒኤች ከ7 ነጥብ 2 እስከ 8 ነጥብ ዜሮ በትንሹ አልካላይን ለመራባት እና ለርግዝና አስፈላጊ ናቸው። ጤናማ የወንድ የዘር ፍሬ ምልክቶች ከፍተኛ የወንድ የዘር ፍሬ ብዛት፣ ጥሩ ቅርጽ እና መጠን፣ ወፍራም እና ወተት ያለው የዘር ፈሳሽ፣ የተመጣጠነ የፒኤች ደረጃ ጤናማ የዲኤንኤ ትክክለኛነት በንቃት መንቀሳቀስ ጤናማ የወንድ የዘር ፍሬ ምልክቶች ቀለም ነጭ ግራጫ ወይም ትንሽ ከነጭ ወጥነት ጄል የሚመስል ወይም ስቢስ ግና ፈሳሽ በ15 30 ደቂቃዎች ውስጥ ወደ ቀጭን ወጥነት የድምፅ መጠን ጤናማ የሆነ የዘር ፈሳሽ አብዛኛውን ጊዜ አንድ ነጥብ አምስት ሚሊን አምስት ሚሊ ሊትር አንድ የሻይ ማንኪያ ገደማ ነው። ምንም ያልተለመደ ሽታ የለም። ምንም ደም ወይም ቀለም መቀየር። በስዕሎች ላይ ጤናማ የወንድ የዘር ፍሬ ምን ይመስላል? የወንድ የዘር ፍሬ ጤናን የሚነኩ ምክንያቶች እንደ ጄኔቲክ መታወክ ያሉ የጄኔቲክ ምክንያቶች የወንድ የዘር ፍሬን ጥራት እና ምርት ላይ ተጽዕኖ ያሳድራሉ። እንደ የስኳር በሽታ ወይም ራስን የመከላከል ችግሮች ያሉ የሕክምና ሁኔታዎች እንደ ስቴስ ወይም መህመፕስ ያሉ ኢንፌክሽኖች የወንድ የዘር ፍሬን ሊጎዱ ይችላል። እንደ ማጨስ፣ ከመጠን በላይ አልኮሆል መጠጣት የወንድ የዘር ፍሬ ላይ አሉታዊ ተጽዕኖ ያሳድራል። እንደ ዝቅተኛ ቴስቶስትሮን ያሉ የሆርሞን መዛባት የወንዱ የዘር ፍሬን ይቀንሳል። እንደ ሙቀት ወይም መርዛማ መጋለጥ ያሉ የአካባቢ ሁኔታዎች። ደካማ የወንድ የዘር ፍሬ እና መሃንነት ደካማ የወንድ የዘር ሕዋስ ስፔርም ያልተለመደ ቅርፅ፣ ደካማ እንቅስቃሴ እና ዝቅተኛ መጠን ያለው ሲሆን ይህም ለወንዶች መሃንነት አስተዋጽኦ ያደርጋል። ምርመራ እና ሕክምና በኢትዮጵያ ውስጥ ምርጡን የመራባት ስፔሻሊስት እና የሽንት ሐኪም ያግኙ። ምክክር ያግኙ እና የወንድ የዘር ጤንነትዎን ይወቁ። ዶክተርዎ በረዳት የመራቢያ ቴክኖሎጂዎች እርዳታ የዘር ትንተና፣ የወንድ የዘር ፍሬ ባዮፕሲ ያካሂዳልና የወንድ የዘር ፍሬ ሁኔታዎችን እና መሃንነት ያክማል።